የማህበረሰቡ ችግሮች ናቸው ያሏቸውን ነገሮች ብቻ ለማህበረሰቡ እየነገሩ ብሶትን በማንቆለጳጰስ በማህበረሰቡ ችግርና ተግዳሮት ላይ እነሱ የስልጣን ጥማቸውን ማርካት የሚፈልጉ ሰዎች ናቸው። በተለይ በተለይ እነዛ ጽንፈኛ ዳያስፖራ ፖለቲከኞች የሚመሯቸው ወይም የእነሱን አጀንዳ የሚከተሉ የኢኮኖሚ ባለሙያዎች ኢትዮጵያ ላይ መዓት እንደሚወርድ ነበር ሲናገሩ የነበረው። ሆኗል ወይ? አሁን መሬት ላይ ሆኖ የምናየው ሀቅ እሱ ነው ወይ? አንድ ኤርሚያስ አመልጋ ብቻ ነበር። አቶ ኤርሚያስ አመልጋ እሱ ብቻ ነበር ትክክለኛ ትንበያና ትንታኔ ሲሰጥ የነበረው በኢኮኖሚ ሪፎርም ማሻሻያው ላይ። ለተከታታይ ሁለት ዓመት በተከታታይ ደሞዝ ጭማሪ ሲደረግ የኢትዮጵያ ኢኮኖሚ ምን ያህል እያደገ እንደሆነ ካልገባው በቃ እንዲገባው አይፈልግም ማለት እንግዲህ። ኢንተርናሽናል ዳታዎች ከሚያወሩት መረጃና አሁን ያለው ኢትዮጵያ ኢኮኖሚ የገንዘብ ጭማሪ የደሞዝ ጭማሪ መደረጉ በራሱ ይሄ ማስረጃ ካልሆነ ከየት አምጥተን ለነ ጃዋር መሐመድ ማስረጃ እንደምናቀርብ አይገባኝም። ሰላም ለእናንተ ይሁን የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሸወርቅ አሰፋ ነኝ ከመሆን መልቲሚዲያ። መሆን መልቲሚዲያ ዘረኝነትን ዘረኝነትንና ጥላቻን የሚጸየፍ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 አይኤምኤፍ የሚባለው ኢንተርናሽናል የገንዘብ ተቋም ራሱ የኢትዮጵያን እድገት ያመነበትን ዳታ በደንብ ማየት ያስፈልጋል እና ከ2021 ጀምሮ እስከ 2029 ለስምንት ዓመታት በተከታታይ የተለያዩ ሀገራትን እድገት እንትን አድርጓል ፎርካስት አድርጓል። አይኤምኤፍ በዚህ ደረጃ ያድጋሉ የሚለውን ማለት ነው። ከዛ ውስጥ የኢትዮጵያን ሲያስቀምጥ ከ2024 ጀምሮ ያለውን እድገት ስንመለከት ኢትዮጵያ በ2024 2025 ዓመተ ምህረት 7.2% እድገት ታስመዘግባለች ብሎ እቅድ አስቀምጦ ነበር ወይም ፎርካስት አድርጎ ነበረ። ከዛ 2025 26 ላይ ደግሞ 7.1% የሚሆን እድገት ታስመዘግባለች የሚል ትንበያ ተቀምጧል። እንግዲህ ይሄ 2025 26 ማለት አሁን ያለንበት አመት ማለት ነው። በኢትዮጵያ መንግስት ወደ 8.4% እናድጋለን ብሎ የኢትዮጵያ መንግስት እቅድ ይዞ ነበር። የኢትዮጵያ ኢኮኖሚ ጂዲፒ ጂዲፒ የሚባለው ግሮስ ዶሜስቲክ ፕሮዳክት የሚባለው በአጠቃላይ የሀገራዊ ገቢ የሚሰላው ስሌት ማለት ነው። ያ የኢትዮጵያ ጂዲፒ በዚህ አመት ወደ 8.4% እድገት ያስመዘግባል ብሎ መንግስት ፎርካስት አድርጎ ነበረ። የአይኤምኤፍን ስንመለከት የኢትዮጵያ መንግስት በዚህ አመት በ2025-26 ዓመተ ወደ 6.6% እድገት ያስመዘግባል ብሎ ትንበያውን ያስቀመጠበትን ወይም ደግሞ አሁን በዚህ አመት የተገኘውን እድገት ያሳወቀበትን መረጃ እንመለከታለን። እንግዲህ ይህንን ሁለቱንም አላምንም ለሚል ሰው ምንም ማስረጃ ከዚህ በላይ ልናቀርብ አንችልም። ነገር ግን በሁለቱ መካከል ያለው ለምሳሌ የኢትዮጵያ መንግስት ያለው እድገት አስመዘግባሉ ያለው 8.4 ሆኖ አይኤምኤፍ ደግሞ ያለው 6.6 ነው። በመሃል ያለው ጋፕ እንዴት ነው የሚሞላው የሚለውን ነገር ይሄ ኢኮኖሚስቶች በደንብ ሊዘረዝሩት ወይም ሊያስረዱት የሚገባ ጉዳይ ነው ብዬ አስባለሁ። የኢኮኖሚ ባለሙያዎች በዚህ ላይ ትንታኔ መስጠት አለባቸው ብዬ አስባለሁ። ከዚያ በኋላ 2025-26ን 7.1 ፐርሰንት አስመዘግባለሁ ብሎ የነበረው የኢትዮጵያ መንግስት አሁን በዚህ ዓመት ባመነው ደረጃ ከእቅዱ በላይ ማሳካቱንና ወደ 8.4 ፐርሰንት አሳክቶ አሳክቻለ ብሎ መረጃውን የተናገረበትን ነገር የምናየው ወይም ያየነው መረጃ ነው። አሁን ያለው ሁኔታ ማለት ነው። 2026 27 አሁን በተያዘው በጀት ዓመት በመንግስት በጀት ዓመት ዘንድሮ አዲሱ በጀት ዓመት ስለተጀመረ አሁን ነሐሴ ላይ በ2025 26 ወይም ደግሞ በእኛ አቆጣጠር በ2018 አመተ ምረት ይገኛል ተብሎ የታሰበው እድገት ደግሞ በአይኤምኤፍ ዳታ መሰረት 7.7% ኢትዮጵያ ታስመዘግባለች ይላል። 2027-28 ደግሞ ከዛ በኋላ በ2019 ዓመተ ምህረት ማለት ነው ወደ 8 ነጥብ ዜሮ እድገት ኢትዮጵያ ታስመዘግባለች ይችላል። 2028-29 የመጨረሻው 8ኛ ዓመት ማለት IMF ለ8 ዓመት ፎርካስት አድርጎ ያስቀመጠውን ዳታ ነው አሁን እየነገርኳችሁ ያለሁት። 2028-29 ላይ ደግሞ 7.8% የኢትዮጵያ እድገት እድገት ያስመዘግባል የኢትዮጵያ ኢኮኖሚ ብሎ ፎርካስት ያደረገበትን ሁኔታ ነው የምናየው። አሁን ያለንበት 2025 26 ላይ ተቀምጠን መንግስት ወደ 8.4% አሳካለሁ ብሎ እቅድ ይዞ ማን ነው አሳክቻለሁ ብሎ ያመነበትን ዳታ እና አይኤምኤፍ ደግሞ የኢትዮጵያ መንግስት 6.6 አሳክቷል ብሎ ያስቀመጠውን ዳታ ስንመለከት ጠቅላይ ሚኒስትሩ ያቀረቡት እስከዛሬ በተለያየ ኢኮኖሚ ባለሙያዎች በገንዘብ ሚኒስቴር የሚሰጠው ትንታኔ አሁን ከተደረገው የገንዘብ የደሞዝ ጭማሪ ጋር አገናኝቶ ማሰብና ማስላት ያስፈልጋል ማለት ነው። እንግዲህ የኢትዮጵያ መንግስት ባለፈው አመት 2017 ወይም ደግሞ 2025-26 ዓመተ ምህረት የበጀት አመት ላይ ወደ 91 ቢሊዮን ብር ጭማሪ አድርጓል ለሲቪል ሰርቫንቱ ለመንግስት ሰራተኛው ከዚያ በኋላ ያም አይበቃም ተብሎ እውነትም ደግሞ የሰራተኛው ደሞዝ በቂ ስላልነበረ ማሻሻያ መደረግ ስለነበረበት አሁን በያዝነው ነው በጀት አመት መንግስት በያዘው በጀት አመት በ2018 ዓመተ ምህረት ማለት ነው። በዘንድሮ ዓመት አንድ ወር ቢቀረውም ግን በጀቱ የሚጀምረው አሁን ነሐሴ ላይ ስለሆነ ማለት ነው። መንግስት በያዘው እቅድ መሰረት ወደ 8.4% አሳክቶ ከዚያ ከተሳካው ገቢ ላይ ለእያንዳንዱ ሰራተኛ ምን ያክል በጀት ጨምሯል? ወደ 160 ቢሊየን ብር ጭማሪ አድርጓል ለሰራተኛ ይህንን ዳታ ጠቅላይ ሚኒስትሩ ፓርላማ ላይ ቀርቦ በቡና ኤክስፖርት ይሄን ያክል፣ በወርቅ ኤክስፖርት ይሄን ያክል፣ በህብረት እና በተለያየ ኢንዱስትሪዎች ይሄን ያክል ውጤት አስመዝግበናል ብሎ የተናገረውን ወደኋላ መለስ ብሎ ማየት እና አሁን ከተደረገው የደሞዝ ጭማሪ ጋር ማገናዘብ ያስፈልጋል። ያ ገቢ ባይሆን ኖሮ፣ ያ ኢኮኖሚ ባይመዘገብ ኖሮ ዛሬ ለሰራተኛው ደሞዝ ጭማሪ ይደረግ ነበር ወይ? አሁን አይ ኤም ኤፍ ያለውንም ተውት የኢትዮጵያ መንግስት ያለውንም አናምንም በሉ ችግር የለውም። ይሄንን የሚሉ ሰዎች ለሚሉት ማለት ለመሆን መልቲሚዲያ ቤተሰቦች አይደለም የመሆን መልቲሚዲያ ተከታዮች ራሽናሊ ማሰብ የሚችሉ ኢትዮጵያውያን እንደሆኑ አምናለሁ መቶ ፐርሰንት። ነገር ግን ሁለቱንም ዳታ ለሚጠራጠሩ ኢትዮጵያውያን አሁን ወደ መቶ ስልሳ ቢሊየን ብር መንግስት ጭማሪ አድርግ ያለው ለሰራተኛው ሲል ትርጉሙ ምንድን ነው? ይሄ የኢኮኖሚ እድገቱ ካልተመዘገበ አሁን የተለያዩ እነ ጃዋር መሐመድ እና ሌላ የተለያዩ የመንግስት ተቃዋሚዎች እንደሚያወሩት ኢንፍሌሽኑ በጣም ከአቅም በላይ ሆኖ የኢትዮጵያ ኢኮኖሚ በጣም ክራይሲስ ውስጥ ገብቶ ከሆነ ይሄ ጭማሪ ሊደረግ ይችል ነበር ወይ? ከየት መጥቶ፣ በምን አይነት ገቢ ተገኝቶ 160 ቢሊየን ብር በኢትዮጵያ አቅም እንዴት ጭማሪ ሊደረግ ይችላል ብሎ ሰው ራሽናሊ መጠየቅ መጀመር መቻል አለበት። አሁን መንግስት ይህንን ጭማሪ ያደረገው አንደኛ የኢትዮጵያ ኢኮኖሚ ምን ያህል እያደገ እንደሆነ ማስረጃ ነው ለማያምነው ህዝብ ማለት ነው። ምክንያቱም እስከዛሬ በመጣንበት ሂደት በየአመቱ የደሞዝ ጭማሪ ሲደረግ ባለፈው ዓመት 91 ቢሊዮን ብር ጭማሪ በጀት ይዞ በዘንድሮ ዓመት ወደ 160 ቢሊዮን ብር ጭማሪ በጀት ይዞ ለመንግስት ሰራተኛው ለደሞዝ ብቻ የሚወጣው የኢትዮጵያ መንግስት ገንዘብ ወይም በጀት ወደ 560 ቢሊዮን ብር ከፍ እንዲል ያደረገ ጭማሪ ነው ያደረገው። አሁን ያን ጥያቄ የሚጠይቁ ሰዎች ቀስ ብለው ተረጋግተው ማሰብ መጀመር አለባቸው። ኢትዮጵያ መክፈል ከቻለች፣ ኢትዮጵያ ማትረፍ ከቻለች፣ በምታስበው ደረጃ ኢኮኖሚዋን ማሻሻል ከቻለች ለልጆቿ ተመልሶ ተጠቃሚ እንዲሆን ከማድረግ ያለፈ የመንግስት ፍላጎት እንደሌለ ማስረጃ እና ማረጋገጫ ነው ይሄ። እስከዛ ላይ ጠቅላይ ሚኒስትሩ በተለያዩ ሁነቶች ላይ ሚዲያ ላይ በሚቀርብበት ጊዜ እየተናገረ ነበር። መንግስታዊ ሌብነት ኢትዮጵያ ውስጥ የለም። ይሄንን ደጋግሞ ደጋግሞ በማስረጃ እያስረገጠ ሲናገር ነበር። መንግስታዊ ሌብነት አለ ብሎ ይሄንን የሚከራከር ሰው ካለ ሀገር ላይ እየተሰራ ያለውን ልማት አሁን መንግስት ይሄን ሁሉ ነገር እያደረገ ያለው እመጣበታለሁ፣ በዝርዝር በምን አይነት ቻሌንጆች ውስጥ እያለፈ ይሄንን ጭማሪ እንደሚያደርግ ግን በዛ ሁሉ ፈተና ውስጥም ሆኖ ይሄንን ጭማሪ ማድረጉ ዋናው የእድገቱ ትርጉም ዜጋው ተጠቃሚ ያልሆነበት የኢኮኖሚ እድገት እዚህ ሀገር ላይ እንደማይመዘገብ ወይም እንደማይሰራ የሚገኘውን ገቢ እያንዳንዷን ሳንቲም ሽራፊ ሳጠፋ ለመንግስት ሰራተኛው፣ ለተለያየ ልማት፣ ለጤና ጣቢያ፣ ለትምህርት ቤት ግንባታና ማስፋፊያ እንደሚውል ማረጋገጫ የሰጠ ነው። የሁለቱ የሁለቱ ዓመት የደሞዝ ጭማሪ ማለት ነው። የኢኮኖሚ አሁን ባለፈው ዓመት የተደረገ የኢኮኖሚ ማሻሻያ ሪፎርም አለ። ያ ማሻሻያ ሲደረግ በጣም ብዙ ሟርቶች፣ በጣም ብዙ የተሳሳቱ ግምቶች ልሂቃነን በሚሉ ሰዎች፣ የኢኮኖሚ ባለሙያነን በሚሉ ሰዎች በኩል ሲሰጥ ነበር እና ያኔ እነዚህ የኢኮኖሚ ባለሙያነን የሚሉ ሰዎች የእውነት የኢትዮጵያ ኢኮኖሚ ወዴት እየሄደ እንደሆነ ጠፍቷቸው ነው። እንግዲህ ዶክተር ፕሮፌሰር ምናምን የሚባሉ ሰዎች ናቸው ሚዲያ ላይ እየቀረቡ ስለዚህ የኢኮኖሚ ማሻሻያ ትንታኔ ሲሰጡ የነበረው በወቅቱ አብዛኛው የኢኮኖሚ ባለሙያ በተለይ በተለይ እነዛ ጽንፈኛ ዳያስፖራ ፖለቲከኞች የሚመሯቸው ወይም የእነሱን አጀንዳ የሚከተሉ የኢኮኖሚ ባለሙያዎች ኢትዮጵያ ላይ ማዕት እንደሚወርድ ነበር ሲናገሩ የነበረው። አሁን ባለው የመንግስት የቁጥጥር ሁኔታ ይህንን የዶላር እንቅስቃሴ የብላክ ማርኬቱን መቆጣጠር የማይችልበት ደረጃ ላይ ይደርሳል። ከረንሲው በአንድ ጊዜ በእጥፍ ይጨምርና ከሁለት መቶ በላይ ይሆናል ይሄ ማሻሻያ ከተደረገ እያሉ መዓት እንደሚወርድ ኢትዮጵያ ላይ ትንበያ ሲሰጡ ነበር ሆኗል ወይ አሁን መሬት ላይ ሆኖ የምናየው ሀቅ እሱ ነው ወይ አንድ ኤርሚያስ አመልጋ ብቻ ነበር አቶ ኤርሚያስ አመልጋ እሱ ብቻ ነበር ትክክለኛ ትንበያና ትንታኔ ሲሰጥ የነበረው በኢኮኖሚ ሪፎርም ማሻሻያው ላይ ይህንን እንዳውም ቀድመን ማድረግ አለብን የዶላር ዋጋ በገበያ ዋጋ እንዲወሰን ማድረግ መቻል አለብን። እኛ ከሌላው ዓለም የተለየን አይደለንም ብሎ ትንታኔ ሲሰጥ ነበር። አብዛኛው ተቃዋሚ ነኝ የሚል እና የዛን የተቃዋሚን ጎራ የሚከተል ኢኮኖሚ ባለሙያ ግን በጣም ችግር እንዳለበት የኢኮኖሚ ማሻሻያው፣ ኢንፍሌሽኑ በጣም ከአቅም በላይ እንደሚወጣ፣ መንግስት ይሄንም ማድረጉ የዜጎችን ኑሮ በጣም አደጋ ውስጥ እንደሚጥል ነበር ሲናገሩ የነበረው። አሁን ግን በተለያየ ኢንተርናሽናል ተቋማት የሚነገር ባንኮች ውስጥ ያለው የዶላር ክምችት በምን ያህል እጥፍ እንዳደገ ጠቅላይ ሚኒስትሩም ተናግረዋል። የብሔራዊ ባንክም ብዙ ጊዜ መረጃ ይሰጣል። ኢንተርናሽናል ባንኮችም ወይም የገንዘብ ተቋማትም ይሄንን መረጃ ከኢኮኖሚ ማሻሻያው በኋላ በኢትዮጵያ ባንኮች ውስጥ ያለው የዶላር ክምችት ከሶስት እና ከአራት እጥፍ በላይ ከዛ በፊት ከነበረበት እድገት ማሳየቱን እና በዛ ልክ ጭማሪ ማሳየቱን እያረጋገጡ ነበር። ያ ሲሆን ምን ማለት ነው? ወደ ብላክ ማርኬት ይሄድ የነበረው ባለሀብት ብላክ ማርኬትን እንደ ገበያ ምንጭ እንደ ገንዘብ ምንጭ አድርጎ ይሰራ የነበረው ነጋዴ አጭበርባሪ ነጋዴ በሀገር ላይ ቁማር የሚጫወት ነጋዴ ማለት ነው። እነሱ እነሱ ቀጥታ ውጭ ላይ ያለው ዶላር ወደ ባንክ እየተመለሰ በሚመጣበት ጊዜ ያንን የኢኮኖሚ ማሻሻያ ምንም እንኳን ሀገር ላይ በተወሰነ ደረጃ ዝቅተኛ የኑሮ ደረጃ ላይ ያለውን ሰው የሚጎዳ እንኳን ቢሆን በዘላቂ መልኩ የሀገርን ኢኮኖሚ በሙሉ ከባንክ ውጪ ያለውን ገንዘብ ወደ ባንክ እንዲመለስ የሚያደርግ በጣም ጥብቅ የሆነ ስርዓት የተዘረጋለት የኢኮኖሚ ሪፎርም ማሻሻያ እንደነበር በማስረጃ እያስረገጡ ሲናገሩ ነበር። አሁን በእውነት መሬት ላይ ወርዶ የምናየው ሀቅም የሚያረጋግጠው እሱ ነው። ኢትዮጵያ እድገት ስላስመዘገበች የኢኮኖሚ ሪፎርም ማሻሻያው ለውጥ ስላመጣ መንግስት ባቀደው ልክ እየተቆጣጠረ ዝቅተኛ የኑሮ ደሞዝ ላይ ያሉ ሰዎች ከአቅም በላይ የሆነ ችግር እንዳያጋጥማቸው የገበያ ማረጋጊያውን ለመንግስት ለተለያዩ የዝቅተኛ የኑሮ ደረጃ ላይ ላሉ ሰዎች ደግሞ ድጎማዎችን በማድረግ ለምሳሌ የነዳጅ ድጎማን የምናስታውሰው ነው፣ የማዳበሪያ ወጪን የምናስታውሰው ነው። እንደዛ እንደዛ አይነት ወሳኝ የሆኑ ከውጭ የሚገቡ ግብዓቶች ላይ ድጎማዎችን በማድረግ ዝቅተኛ ኑሮ ላይ የሚኖረው ሰው ደግሞ በየቀኑ በሚፈጠረው የገበያ ኢንፍሌሽን ወይም ምንድ የዋጋ ጭማሪ ጉዳት እንዳይደርስበት በተለያየ ሁኔታ በመንግስት በኩል አቅርቦቶችን በማዘጋጀት እና ድጎማዎችን በማድረግ ሊከላከል እየሞከረ ነው። ይህንን የኢኮኖሚ ማሻሻ ውጤታማ ማድረግ የቻለው ውጤታማነቱን እንዴት ማየት ይቻላል? እንግዲህ ኢንተርናሽናል ዳታዎች ከሚያወሩት መረጃ እና አሁን ያለው ኢትዮጵያ ኢኮኖሚ የገንዘብ ጭማሪ የደሞዝ ጭማሪ መደረጉ በራሱ ይሄ ማስረጃ ካልሆነ ከየት አምጥተን ለነጃዋር መሐመድ ማስረጃ እንደምናቀርብ አይገባኝም። ይህን ሁለቱንም የኢንተርናሽናሉንም የዓለም አቀፍ የገንዘብ ተቋማትን ማለት ነው፣ የኢትዮጵያ መንግስትም የሚሰጠውን መረጃ አልቀበልም ያለ ሰው ለተከታታይ ሁለት ዓመት በተከታታይ ደሞዝ ጭማሪ ሲደረግ የኢትዮጵያ ኢኮኖሚ ምን ያህል እያደገ እንደሆነ ካልገባው፣ በቃ እንዲገባው አይፈልግም ማለት ነው። እንዲገባው ላልፈለገ ሰው ደግሞ እንዲገባው ብለህ የተለያየ ማስረጃ ማቅረብ አይጠበቅም። የከሸፉት የስልሳዎቹ ዘመን ፖለቲከኞች የተሸነፉት፣ እነ ልደቱ አያሌው አዲስ ሐሳብ ማመንጨት የማይችሉ እድሜ ልካቸውን ከብሶትና ከተንኮል ፖለቲካ ውጪ ሌላ አጀንዳ የሌላቸው ሰዎች የሚያወሩት ወሬ ለምንድን ነው የሚወራው ብሎ ማህበረሰቡ መጠየቅ አለበት። እነዚህ ሰዎች የተሸነፉ ናቸው። የተሸነፈ ሰው ደግሞ ያንን የብሶት ፖለቲካ ከማውራት ውጪ ሌላ አዲስ አማራጭ ሐሳብ ይዞ መጥቶ የሚወዳደር ሐሳብ ይዞ መጥቶ ከዶክተር አብይ ጋር ወይ ከብልጽግና ጋር ተወዳድሮ ማሸነፍ እንደማይችል ያውቀዋል። ስለዚህ የሚፈልጋትን ስልጣን ማሳካት የሚፈልገው በምንድን ነው? ወይ እንደ ጀዋር መሐመድ የዘርና የብሔር ፖለቲካን በማራመድ አንዱን ካንዱ በማጋጨትና በማጣላት ካልሆነም ደግሞ እንደ ልደቷ አያሌው መንግስት እንዲያርጎብሃል መንግስት እየዘረፈህ ነው፣ ዶክተር አብይ እያጭበረበረህ ነው፣ የኢኮኖሚ እድገት የለም ምናምን እያሉ የለም ያሉትንና